ርዕሰ ሊቀነ ጳጳሳት ሌዎ አስራ አራተኛ መንፈስ ቅዱስ የእርቅ መንገዶችን እንዲከፍት ጸሎት አቀረቡ። ርዕሰ ሊቀነ ጳጳሳት ሌዎ አስራ አራተኛ በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእምናንና መንፈሳዊ ነጋዲያን ጋር ወደ እመቤታችን ቅድስ ድንግል ማርያም የሰማይ ንግስት የቀረበውን ጸሎት መርተዋል። የጴንጤቆስጤ በዓል በተከበረበት ዕለት ባቀረቡት የእመቤታችን ቅድስ ድንግል ማርያም ጸሎት ላይ ባሰሙት ስብከት በጦርነት በተከፋፈሉ ሰዎች መካከል መንፈስ ቅዱስ እርቅን እንዲያወርድ በማለት ጸሎት ቸውን አድርሰዋል። ቅዱስነታቸው በመልእክታቸው መንፈስ ቅዱስ ለልባችንና በጦርነት ለተመሰቃቀለው ዓለማችን ሰላምን ለማምጣት ኃይል እንዳለው አስታውሰዋል። ከመንፈስ ቅዱስ የሰላም ስጦታን እን ለምን ያሉት ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ከምንም በላይ በልቦች ውስጥ ሰላም እንዲኖር በቤተሰብ በማህበረሰብና በዓለም አቀፍ ግንኙነቶች ውስጥ ሰላምን ማሰራጨት የሚችለው ሰላማዊ ልብ ብቻ ነው ሲሉ ተናግረዋል። እንደ ጎርጎሮሳውያኑ በ2025 የኢዮቤልዩ ቅዱስ አመት በዓላቸውን በሮም ለማክበር የተገኙ በርካታ የቤተ ክርስቲያን መንፈሳዊ ማህበራትንና ንቅናቄዎችን ያመሰገኑ ሲሆን በኢዮቤልዩ በዓል በመንፈስ ቅዱስ ኃይል በምታደስ የኢየሱስ ክርስቶስን ተስፋ ወደ ህዝቦች ሁሉ እንዲያደርሱ አደራ ብለዋል።